ወጥቼ ደውዬ ነው የመጣሁት። አውርቻለሁ፣ ዛሬ በቃ እሷም አጣርታለች፣ አሁን ያለውን ነገር ሀይሚዬም አጣርታለች፣ ነገሩን አጣርታለች። አለን ጨርሰዋል። አሁን ከብሩኬ ጋር ነው። ማንም ሶስተኛ ሰው መግባት የለበትም። ጓደኛ ምናምን የሚባል ነገር የለም። ቁጭ ብለው ማውራት አለባቸው ሁለቱ ብቻ። በእንደዚህ መንገድ ያሰብኩት በእንደዚህ መንገድ ነው እንዲፈታ ምፈልገው። በቃ ስህተት ያደረኩት ይሄንን ነው ብላ ሀይሚም መናገር አለባት። ብሩኬም ደግሞ እኔ ያልኩሽ መንገድ በእንደዚህ መንገድ ነው በእንደዚህ ብናረገው ደግሞ አሪፍ ነበረ። አሁን ስህተት ነው ሁለታችንም ስህተት ሰርተናል። አሁን ወደ እንትናችን እንመለስ ተባብለው ሁለቱ ናቸው ይቅርታ መባባል ያለባቸው፣ ሽማግሌ ላይ ማያስፈልጋቸው። እኔማ እዛ ጋ ይኸውልሽ፣ ህዝቡ የህዝቡም ጥያቄ ነበረው ሀይሚ፣ ጭንቅላት ውስጥም የነበረው ነገሮች ሁሉ ሶሲ፣ እዚህ ጋር እንደ ሽማግሌ ሆና ስትቆም ማለት ነው ነገሮቹም ይከሽፋሉ። እኔ እንደዛ ነው የሚሰማኝ። እኔ ደግሞ አለች ለምን መሰለሽ፣ አዳምጪኝ፣ ዛሬ ዛሬ ምን አለች መሰለሽ፣ አዳምጪኝ፣ ዛሬ እኔም ያሰብኩት ነገር ይሄ አልነበረም፣ አንቺም ያሰብሽው ነገር ደግሞ ይሄ አልነበረም። እኔ ያሰብኩት በሌላ መንገድ ነው። ይቅርታ ከማጋ ነው፣ ጥሏ ማለት ጥል የነበረችው ከማጋ ነው ከሀይሚ ጋ ነው እንጂ ከብሩኬ ጋ አይደለም። የብዙዎቹን ጥያቄ መልስ የሆነው ሶሲ ህርቁን ስታወቅ ምንድነው ህርቅ የምታደርገው? እስቲ ንገሪኝ፣ ምንድነው ህርቅ ምታደርገው? ይቅርታ እሷ ናታ። ነገሩን የበጠበጠችው በእሷ ስለሆነ እሷ አስታርቃ ከማላላ ሶሲ መምጣት የለባትም። ሶሲና ቡሩኪ አብረው ከታዩ ሀይሚ ሌላ ሀሳብ ነው የምገበው። አችልም አችልም አችልም። ምክንያቱም ቡሩኬ እስከሆነ ድረስ ሶሲን ያመጣው ቡሩኬ እና ሃይሚ መጀመሪያ ተስማምተው ለይቅርታ ደግሞ ሶፊ ትመጣለች፣ ሶስና ትመጣለች እንጂ ቡሩኬ ነው የሚጠራቸው። ሶስና ሶስና ብትመጣም አይታረቁም። ሁለቱ የማውራት ቁጥር የማውራትና የመስማማት በጣም ደስ ይለኛል ሶስ አይሚና ቡሩኬ አታስታርቅም መቼም ማስማማት አታቅም ማጣላት ነው ስራው እኔ እኔ ለምኛት ለምኛት ያመጣሁት እንድሰራልኝ በዚያ እኔ ይቅርታ ለሷ ብሏል ከዚህ በላይ እንግዲህ እሷናት ያመጣችሁ ብለን እሷን ላይ ወንጀል አንሰራም። እንግዲህ ያም ሆነ ይህም ሆነ እኔ ዛሬ ለሐሰን እና ለማሄ ድምፄ ተቀርጾ እንድደርስ እፈልጋለሁ። የሚያለቅሱበት ምክንያት የሀይሚና የብሩኬ ጉዳይ ነው። የዶላሩ ጉዳይ ነው። ግልጽ ያርጉልን። ለጠራት ነጠብ እንደምታየው በጎን እንዲህ በጎን ጓደኞች ይላሉ። በጎን ደግሞ ስራ የለም ምን እንስራ በነሱ ምክንያት። ግልጽ ያርጉልን እና መርዳት እንረዳለን ሂዳ ያውጥተውታል። እኔም ማወጣዋለሁኝ። በነገራችን ላይ ቲጂ እኔ በት- ትናንትና ራሱ በጣም ተበሳጭቻለሁ። ይሄ ሁሉ ቀን ትክክል እኮ ነን እየተዝናና ቪዲዮ እየላከ ነው አደለ አልሰራውም የሚልበት እና የለም ኮፒ ሊንክ አድርጉላቸው አድርጉልን አሉ። ዛሬ ደግሞ ታምናላ ደግሞ ዛሬ ቡታጀራ የመጣው መስራት አረዝህራት እነሱ ሲያወጡ ሚዲያ ላይ ያልፈሩትን እኔ መናገር ምን አስፈራኝ? አስተያየት መስጠት ነው። ሰምቶኛልበት በሀይሚ እና በቡሩኬ ስም ህዝቡ እየጨለለ እዚህ ጋር ደግሞ ስራ የለንም። ኢትዮፕክ ካልሰራን አይከፈለንም። በነሱ ምክንያት አልሰራን። ግልጽ ያናር ከፈለጉ እንደኛ መቶ ሽንት ቤት ለብሩኬ ይቅርታ ማለት አለባት ብዬ ጽፍ ያለው አይደለ? ለምን በይ፣ እህቷ ቤት የተናገረችው ሰምተሻል። እህቷ ስትጠይቃት ምንድን ነው ያለችው? እሱ አምጥቶ ሴት አስተኝቶ ስላየሽ ብሩኬ ላይ ሄደሽ ለማድረግ ፈልገሽ ነው ወይ ስትላት ሜቢ አለች። ሜቢ ማለት ታውቃላችሁ? በመቤት የማርያም ሜቢ ብላለች። ሜቢ ማለት ሊሆን ይችላል ነው ስለዚህ ነው ነው የይን ነገር ያልኩት። ይቅርታ ትበለው እንደዛ ያመጥኩት እሱ ልትበቀይ ነው ስትላት እኮ አዎ ናለች። ልጅ እሱ እኮ አድርግቶታል ለሽ እኮ በነገራችን ለትጂ አሁን ብላታለች። ለትጂ ላይክ ዩ ቴንክ ዩ ስለዚህ አዎ ብላለች አይደለ ብሩኬን ይቅርታ ትበል። እሷ አጣጣ ነው አይኖ ብሩኬ ብሩቴን እንደዛ አይነት ነገር። አሁንም ጸጉሬ ጭብጣቶቼ ምግሮቼ ይፈርማል። እንደዚህ ልክስክስ ነገር አያደርግም መጨረሻ አያደርግም። አራቱንም ጠርቶ ይኸውልሽ፣ አራቱንም ጠርቶ ድንገት ቪዲዮ አላየሽም ይሆናል። አይዶ ነው ከዚህ ፊት ነበረ። በቃ አራቱንም ጠራና አራቱንም ጠራና እዚህ ውስጥ ስለ ከተትኩሽ ይቅርታ። እኔን እኛ አምጥቼ እዚህ ነገር ውስጥ የከተትኩሽ አላት። ከባለቤቱ በላይ ያወቀ ምን ይባላል መሰልሽ? በኢትዮጵያ ቡዳን ሰው እኔ ነኝ። ያስመጣዋትና ያስመጣዋት ይቅርታ አላት እሱ። እሺ አሁን እሷ ሄዳ ደግሞ እኔን ያመጣሁት ይቅርታ ትበል እያልሽኮ ነው። አሁን እያልሻለሽ ትይ። እኔ ደሞ አሁን እንመልስልሽ። ጓደኛሽ መስዋዕት ታደርጊያለሽ አይደለ ሳንቲዬ? ለጓደኛሽ ስሞች አለሽ፣ ለጓደኛሽ አንገትሽን እንደዚህ ነው የምትቆራረጩ። እሷን ኮቨር እያደረገ ነው፣ እሷ እንዳትሰደብ እሷ እንዳትሰው፣ እንዳይሰድባት የጨረቃ ፋሚሊ እኛ አድናቂዎቹ እንዳይሰድቧት ነው እንደዚህ ያደረገው። ምክንያቱም ጓደኛው ናት፣ ቤስት ፍሬንዱ ናት። ቤስት ፍሬንዱ ናት ለእሱ ማለት ነው። ቤስት ፍሬንድ ማለት እህት አማቶች ማለት ነው፣ እንደእህትና ወንድም ማለት ነው። ኮቨር እያረገላት ነው። ስለዚህ ኮቨር ማድረግ አለበት። የእሷን ጥፋት በሱ ላይ አዳም ማብቶ ራዩ ላይ ጨማምሮ እኔንኝ ያረኩት ማለት አለበት። ለምን እንዳትሰደብ ነው፣ ሰው እንደሚጠረቅ በነገራችን ላይ እች ልጅ ካላተሰጣት በውጭ በቪዲዮ ስትሰራ መጥፎ ነገር ልትሆን መጥፎ አድርጎ ነው የሰጡ የሰጧት ካላተሯ እች ልጅ ግን ብንቀርባት በጣም ጥሩ ልትሆን ትችላለች። አላየናት፣ ስናየው ነው ሰውን የምናውቀው እያልክ ያለሁት እኔ ነው። ሰውን ስናየው ነው ሰውን የምናውቀው ካላክተሯን ነው አሁን ያኔ እሷ እኮ እሷ ራሷ ናት እኮ ሰው እንዲጠላ ሰው እንዲወድ ማድረግ አደለም፣ የተሰጣት ካላክተር ነው። ቲጂ ነ የሚለው ከላይ እኔ የተሰጠኝ አሁን ድራማ ሁጂ ሲሰሩ የተሰጣቸው ካራክተር ናቸው። ግን በኖርማል ደግሞ ሄደች ስታያቸው ኖርማል ናቸው፣ ጥሩ ሰው ሊሆኑ ይችላሉ። እና በእንደዚህ ሁ መተግበር አችል እኛ ተሳልበናል እኮ ምን ብለ ብዙ ነገር እኮ ተሳልበናል። እንደ ስንት ነገር ብለናታል። ይሄ ግን ካራክተሯ ነው የተሰጣት ነው። ዛሬ ምን አለች? ኦዲየንስም ይቅርታ ያሳየውት ባህሪ ጥሩ ስላልሆነ ይቅርታ። ሀይሚዬም ደግሞ እኔ በሌላ በኩል ስለጠረጠርኩሽ ሁለት ደግሞ ምንድን ነው ከእሱ ጋር ስለጠረጠርኩሽ ያልሆነ ነገር ስለተናገርኩሽ ይቅርታ። ሀይሚም ደግሞ እኔም ያልሆነ ነገር ስለተናገርኩሽ ይቅርታ ብላ ከዚህ በላይ ሌላ ከይቅርታ በላይ አናመጣም። እግዚአብሔርም እኛን ስንት በደል እየበደል ይዛ የመጣችው አይዲያ ነው እኛ እንዳንቀበል አደረጋት እንጂ እኮ እኛ እሷን ጠልተን ወይ ደግሞ ከእሷ ጋር ሌላ ኬዝ የለንም። እኛ እና ምን እንደሆነ ታውቂያለሽ ትጅዬ፣ ደግሞ ምንድነው መሰለሽ አሁን እሷ ስራው ተሰጣት እንደዚህ ሆነች። ግን ማለት እንደዚህ ላይቭ ላይ ገብታ ምናምን የምታሳየው ባህሪ አሪፍ አይደለም እንደምናየው። ግን እንደዛ ባታረግ ደግሞ የራሷን ባህሪ ብታሳይ ኖረ ደግሞ ብታሳይ ምን ይሆናል መሰለሽ? ወይ ድራማ እየሰራችሁብን ነው እንዴ ብሎ ደግሞ ሰው ይቀየራል። እዚህ ጋር ያን ነው ሳንቲ። አሁን ለሱ ደግሞ በስ ትመልስልሽ። ስራ ትሰሪያለሽ አይደል? ኮምፒውተር ልትሰሪች ያለሽ፣ ዶክተር ልትሆኝ ይችላለሽ። ዶክተር ስትሆኚ የምታኪሚን ሰው ወረቀት ተጽፎልሽ፣ ህመሟን ተጽፎልሽ ነው የሚሰጥሽ። ካለዛ ልትከስሽ፣ ቤት ልትገቢ ይችላለሽ። የአንቺ ካላክተር ማለት ነው። እችሊ ደግሞ ተጽፎ የተሰጣት ካላክተር ነው። አሁን ጌታን ነው ምልሽ። እስከ ዛሬ ድረስ ጌታን ነው ምላቸው፣ አንድ መጥፎ ነገር አልተናገረችም። ይሄ ሰውዬ ኮንሰቱ ሰውዬ ነው የሚናገረው። አሉ አሉ የሚለው የረቱን ነፍቶ ከእሱም ደግሞ ሲሜን መጀመሪያ ሄዳ ያልኮትም ማለት ነው። ስለ ሶሲ አታውቁምና እሷ እንዴት አይነት ሴራ እየሰራቸው እንደሆነ ሳታውቁ እዚህ ጥሩ ልጅ ናት አትበሉ። የልብልብ ልብ ለምንድነው የሚሰማው? አይደለም፣ ችግር የለም። እነሱ ሁለት ይሆኑ መጀመሪያ አይሚና ቡሩከ እስቲ ታረቁ ብሏል። ለሰው ልኳል መሴጅ። ትይዬ ስለምትቆጣኝ ቴሌፎኗን አላነሳም ብሎ መልእክት ልኮልኛል። ስለምቆጣው ሶ አይ ሪስፔክት ዳት። ምክንያቱም ጥፋ ሲያጠፉ እኔ አድናቂያችሁ ስለሆንኩ ነው። ጥሩም ሲሰሩ ጥሩ ሰራችሁ ብዬ ስለምል ለሰው ነው እኮ ትዕግዬ እንዳትቀየምኝ ግን ቴሌፎን ስለምትቆጥ አላነሳም ብሎ መልእክት ልኮልኛል እች ልጅም አሁን ቴሌፎኗ ያልደወለችው በሷ ቴሌፎን ሀይሚ ስለማታነሳ በሌላ ስልክ ቁጥር መደወል አለባት ያ ማለት ቴሌፎኑ ስለማታውቀው የግዴታ ማንሳት አለበት እኔ አሁን ቴሌፎን ይደወልልኛል እናቴ ታማ አኪም ቤት ቀርታኑ ይደወሉልኝ ብዬ ለምን እናቴ አሁን ሰማንያ ዓመት ሆኗታል ስለማስብ የማላቆ ቁጥር አነሳለው። ለምን ስለ እናቴ ስለማስብ። ስለዚህ እች ሀይሚዬ ደግሞ የእኔ ቆንጆ ቴሌፎኗን አነሳችሁ ይሁን። የዛሬው እኮ መልካም መልካም ነው፣ መልካም ከስድስት ቀን በፊት የነበረውን አላቅም። አሁንም ቃል ገባላችኋለው ማቆ ታሪክ የለም በው እየተነገረኝ ነው ለእናንተ ግን አሁንም ወደፊትም ወደፊትም እስቲሞ ድረስ ቃል ሆነላችኋለሁ። ለእናንተ እትመገላለሁ ለእናንተ ደውላለሁ። ለሚያነሳል አውርቼ እለምናለሁ ተንበርክቼ ቪዲዮ እያሳየው ማረግ ከፈለኩኝ አረገዋለሁ። እያረኩ ነው። ቃልም እየሰጡኝ ነው። ትልቅ ሰው አውርቻለሁ። ዛሬ ተስፋ ተሰጥቶኛል። በተስፋ ደግሞ በጣም እተማመናለሁ እና ላብዬ፣ እች ልጅ አሁን በቴሌፎኗ ብትደውል ስለማታነሳለች በሌላ ቴሌፎን መደወል ያለባት በቃ አይኒኮ ቆርጣልሽ ስለእነሱ ጉዳይ ቆርጣልሽ ስለቆራረጠች ያላት ያላት አጋጣሚ በሌላ ቴሌፎን መደወል ነው ደውላ ማግኘት ነው አንቺም ታደርጊዋለሽ አንቺ ፍቅረኛ አለሽ ልበልሽ ምሳሌ ምሳሌ ነው የምሰጥሽ ፍቅረኛ ሳያነሳ በጓደኞችሽ አትደውይም አረገዋለሁ እኔ ሴት ስለሆንኩኝ ካፈቀድኩ በጓደኞች አይደለም በእናቴም ቴሌፎን ደውዬ ፍቅረኛ ለማግኘት እሞክራለሁ። ስለዚህ እቺ ልጅ ያደረገችው ነገር ትክክል ናት አርጋለች። ግን ይሄ ልጅ የተጠቀመው ጉዳይ አልተመቸኝም። ደንድ ኦፍ ደዴ ከአሁን በኋላ ሃኒዬ ይህም ቪዲዮ ካዳመሽ የምትቀርጹ ካላችሁ ቅረጹ፣ ካልቀረጣችሁ እኔ አያገባኝም። ልትሰማኝ ትችል ይሆናል ባትሰማኝም ትኔ ደው እያነጋግራታለሁ። እነዚህ ልጆች በአቲጂ በቃ አመነጫጫው ነው የሚልኩሽ፣ ሲልኩሽም ማመነ ተበሬት አይላቸው፣ ሪስፔክት የላቸውም። ትናንት አቲጂ አራት ቋን አቲጂ አራት ቋንቋ ናት፣ አደለ አቲጂ የጥሩሽም፣ በቴሌፎን በሌላ የሚጥሩሽም አቲጂ በዋፋይቻቸሁ ወጥቼ ደውዬን የመጣሁት እኔ ላይፍ ላይ ባልገባም ቪዲዮዋቸው ባላይ ቁጭ አላልኩም። የውም መርቄ ልጆች እናቴ ነው ላቸው እውነትሽን ነው የኔ ቆንጆ ትይዬ መድኃኒዓለምን ሦስት ቀን እስከ አምስት ቀን ጠብቂ ተብያለሁ።